የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣችኋለን። የጤና ባለሙያዎች የስራ ማቆም አድማቸውን አጠናክረው መቀጠላቸው ተገለጸም። ፍርድ ቤቶች ስራ ማቆማቸውን አስታወቁም። ለውጭ አገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ ተደረገም። በትግራይ እስከ አመፅ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚካሄድ ተገለጸም። የአቶ ታዬ ደንዳ የክስ መዝገብ ለአራተኛ ጊዜ ተራዘመ። እንግሊዝ፣ ፈረንሳይ እና ካናዳ እስራኤልን አስጠነቀቁም። እንዲሁም የተባበሩት መንግስታት ድርጅት ስለ ጋዛ ያወጣውን መግለጫ በተመለከተ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ። የጤና ፍቅር ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን፣ እናመሰግናለን። በትግራይ እስከ አመፅ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚካሄድ ተገለጸ። በሁለት ጎራ የተከፈሉት የህወሀት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻቢያ ጋር የፈጠሩትን ህብረት እንደማይቀበለው የውድብ ነጻነት ትግራይ ውናት ፓርቲ ገለጸም። በክልሉ ህወሀት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመፅ ድረስ የሚሄድ ህጋዊ የሆነ የህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን ፓርቲው አስታውቋል። ውናትን ያስታወቀው የፓርቲው ምክር ቤት ባለፈው ቅዳሜ ግንቦት 9 2017 ዓ ም ያካሄደውን የፓርቲው ምክር ቤት መደበኛ ጉባኤ በማስመልከት በትላንትና ዕለት በመቀለ ከተማ በሚገኘው ጽፈት ቤቱ በሰጠው መግለጫ ነው። የፓርቲው ሊቀመንበር ዶክተር ደጀኔ መዝገበ የውናት ምክር ቤት በወቅታዊ ክልላዊና ቀጠናዊ ፖለቲካዊ ጉዳዮች ላይ ተወያይቶ ያሳለፈውን ውሳኔ ለጋዜጠኞች አስረድተዋል። በፓርቲው ምክር ቤት ጉባኤ ላይ በዋነኝነት የተነሳው ጉዳይ ጉዳይም በሁለት ጎራ የተከፈሉት የህወሀት አመራሮች ከሌሎች አካላት ጋር እያደረጉት ያለውን ግንኙነት የተመለከተ እንደሆነም ዶክተር ደጀን ተናግረዋል። ሁለቱ የህወሀት ጎራዎች ከኤርትራው ህግደፍ እና ከብልጽግና ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትል የሚችለውን አንድምታ ጉባኤው እንደተወያየበትም ገልጸዋል። ህወሀት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ ከብልጽግና ጋር፣ ገሚሱ ደግሞ ከሻቢያ ፓርቲ ጋር ህብረት እናደርጋለን እያሉ ወዳልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ያለው ብለዋል። ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ ተደረገም። ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር መደረጉ ተገልጿል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10,000 የአሜሪካ ዶላር፣ ለንግድ ሥራ መንገደኞች ደግሞ 15,000 የአሜሪካን ዶላር መሆኑ ተሰምቷል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ ይቻላል የተባለ ሲሆን ከዚህ በተጨማሪ የውጭ ምንዛሬ ባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል መደረጉን ብሔራዊ ባንክ አስታውቋል። የአቶ ታዬ ደንዳአ የክስ መዝገብ ለአራተኛ ጊዜ ተራዘመ። የቀድሞ ሰላም ሚኒስተር ዴታ የሆኑት አቶ ታዬ ደንዳአ የክስ መዝገብ በፌደራል ጠቅላይ ፍርድ ቤት የቀረበ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ለግንቦት 25 ቀን 2017 ዓ.ም ተመረተ ተለዋጭ ቀጠሮ ተሰጥቶበታል። ይህንን የአቶ ታዬ ጠበቃ አበራ ንጉሴ ያረጋግጠዋል። አቶ ታዬ ቀደም ሲል በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከተከሰሱበት ከሶስቱ ክሶች መካከል በሁለቱ ማለትም ውከትና ብጥብጥ በማስነሳት እና ጸረ ሰላም ኃይሎችን በመደገፍ ወንጀሎች በነፃ መሰናበታቸው ይታወሳል። ይሁን እንጂ አቃቢ ህግ በዚህ ውሳኔ ላይ ይግባኝ በመጠየቁ ክርክሩ ቀጥሏል። ጠበቃ በራ ንጉሴ እንደገለጹት መዝገቡን የሚያየው ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ምክንያት ቀጠሮ ተራዝሟል ሆኖም ጠበቃው ይህ ምክንያት አሳማኝ እንዳልሆነ ገልጸው በኢትዮጵያ ፍርድ ቤቶች ዳኝነት የሚሰጠው ባለ አንድ፣ ባለ ሶስት፣ ባለ አምስት እና ባለ ሰባት ዳኞች በሚሆኑበት ስርዓት መሆኑንና አራተኛ ዳኛ መኖሩ ይህንን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ እንዲሰጥ ለችሎቱ አስረድተዋል። ፍርድ ቤቱም ግራቀኙን ካደመጠ በኋላም መዝገቡም መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀን 2017 ዓ ም ተለዋጭ ቀጠሮ ሰጥቷል። የጤና ባለሙያዎች ስራ ማቆም አድማቸውን አጠናክረው መቀጠላቸው ተገለጸ። የጤና ባለሙያዎች የጀመሩት የስራ ማቆም አድማ ስምንተኛ ቀኑን በያዘበት በአሁኑ ወቅት የትግራይና ኦሮሚያ ክልሎች ጤና ማህበራት ለጤና ባለሙያዎች ጥያቄ አፋጣኝ ምላሽ እንዲሰጥ ጠይቀዋል። የትግራይ ሕክምና ማህበር ግንቦት 10 ቀን 2017 ዓ ም ለጤና ሚኒስቴር በጻፈው ደብዳቤ መንግስት ለጤና ባለሙያዎች ጥያቄና መብት ተገቢውን ትኩረትና ምላሽ ከመስጠት ይልቅ በአንዳንድ የአገሪቱ አካባቢዎች የጤና ባለሙያዎችን ጥያቄ እየጣሰብ ተገቢ ያልሆነ እርምጃ እየወሰደ መሆኑን አስታውቋል። እነዚህ የሙያ አጋሮቻችን እንዲፈቱ አስፈላጊውን ጫና እንዲደረግ ሲል ለጤና ሚኒስትር አሳስቧል። ሁሉም የሙያ ማህበራትና ጤና ባለሙያዎች ችግሮቹ መፍትሄ ለማበጀት ግልጽና ሁሉን ያሳተፈ ውይይት እንዲደረግ ሲልም ጠይቋል። በተመሳሳይ የኦሮሚያ ሐኪሞች ማህበር በበኩሉም ግንቦት 11 ቀን 2017 ዓ.ም ተመረጥ ባወጣው መግለጫም የጤና ባለሙያው የሚገባውን ለመስጠት የአገሪቱ ኢኮኖሚ አይፈቅድም ቢባል እንኳን እየተራበ እንዲያገለግል፣ እየተጠማ እንዳይማር፣ እየታመመ ማስታገሻ እንዳያጣ የሚያደርግ የኑሮ ሁኔታ እንዲፈጠርለት ሲታገል ቆይቷል ሲል አውስቷል። አክለውም አሁን ላይ በጤና ባለሙያዎች እየተነሱ የሚገኙ ጥያቄዎችን እንደሚደግፍ ገልጾ እየተፈጠረ ያለው ሁኔታ ተባብሶ ጉዳት ከማስከተሉ በፊት ውይይቶች እንዲደረጉና እርምጃዎች እንዲወሰዱ ጠይቋል። ከዚሁ ጋር በተያያዘ በአዲስ አበባ ከተማ የሚገኙ ትልልቅ ሆስፒታሎች ሥራ ማቆማቸው ተሰምቷል። ጳውሎስ ሆስፒታል፣ ዳግማዊ ምንሊክ ሆስፒታል፣ ጥቁር አንበሳ ስፔሻላይዝድ ሆስፒታል እንዲሁም በየካቲት 12 ሆስፒታል ቀጠሮ የነበራቸው ታማሚዎች አገልግሎት ማግኘት እንዳልቻሉ ተሰምቷል። የከተማ አስተዳደሩ የሆስፒታሎቹ ሐኪሞች ሥራ ማቆማቸውን ተከትሎም ከጤና ጣቢያዎች ነርሶችና ጀማሪ የጤና መኮንኖችን በመተካት ለማሰራት እየሞከረ መሆኑን ለአቦል ዜና የደረሰው መረጃ ያመለክታል። ፍርድ ቤቶች ስራ ማቆማቸውን አስታወቁም። በትግራይ የሚገኙ ፍርድ ቤቶች ትላንት ይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸው ተሰምቷል። ለስራ ማቆም እንደ ምክንያት የተጠቀሰውም የደህንነት ችግር ወይም ስጋት ስላለባቸው መሆኑን ገልጸዋል። በቀዳማዊ ወያኔ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነም የተፈጠረው የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስከምናመጣ ድረስ የመቀለ ከተማ መካከለኛ ፍርድ ቤትን ጨምሮም በሰባቱ ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋል ብለዋል። ይህ የአሁኑ ውሳኔ የመጣው በአሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማበት የነበረን ችሎት የተከሳሽ ቤተሰቦች ባስነሱት ውከት የፍርድ ሂደቱ እንዲቋረጥ ከተደረገ በኋላ ነው። እንግሊዝ፣ ፈረንሳይ እና ካናዳ እስራኤልን አስጠነቀቁም። እንግሊዝ፣ ፈረንሳይ እና ካናዳ እስራኤል በጋዛ ላይ እየፈጸመች ያለውን ጥቃት እንድታቆም አስጠንቅቀዋል። የሀገራቱ መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተም ማስጠንቀቂያ የሰጡ ሲሆን በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ በሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆም አሳስበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላ ጋዛን እንደምትቆጣጠር ማስጠንቀቃቸው አይዘነጋም። አዲስ ዘመቻ መጀመሩን ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካን ዩኒስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ አሳስበዋል። በአሁኑ ጊዜ ጋዛን ሙሉ በሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ኔታንያሁም በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 አጋቾችን ማስለቀቅና የፍል መንግስት ተዋጊ ሚሊሻዎች ቡድንን በማጥፋት ሙሉ ድል መቀዳጀትን እናሳካለን ብለዋል። ይሁንና መሪዎቹ እስራኤል እየፈጸመች ያለውን መጠነ ሰፊ ውድመትና ግድያ ካላቆመች እንዲሁም ወደ ግዛቲቱ እንዳይገቡ የታገዱት የሰብአዊ እርዳታ ካልተለቀቁም እርምጃዎችን እንደሚወስዱ አስጠንቅቀዋል ሲል ሮይተርስ ነው የዘገበው። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ሆኗል ሲል ተመድ ገለጸም። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ የጋዛ ሰርጥ ከጥቅምት 2023 ወዲህ የከፋውን ሰብአዊ ቀውስ እያስተናገደ ነው ብሏል። ኤጀንሲው በኤክስ ገጹ በአየር በመሬትና ና በባህር ላይ ተጠናክሮ የቀጠለው የእስራኤል የቦምብ ድብደባም በመቶ ሺዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ሲልም አስፍሯል። ለ11 ሳምንታት የእስራኤል ባለሥልጣናት ሆን ብለው ወደ ጋዛ የሚገቡትን ድጋፎች በሙሉ አግደዋል። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ነው። የትኛውም ቦታ ደህንነቱ የተጠበቀ አይደለም፣ ሲል ሁኔታውን ገልጿል። እስራኤል ጦር በጋዛ ቢያንስ ስልሳ ሰዎችን የገደለ የቦምብ ጥቃት ከኩላሊት ጀምሮ አድርሷል። ከዚህ በፊት ታይቶ የማይታወቅ ጥቃት ከመድረሱ በፊት ወታደራዊ ቡድኑ በደቡባዊ የካን ዮንስ ከተማ የሚገኙ ፍልስጤማውያን እንዲሸሹ ትዕዛዝ ሰጥቶ ነበር ተብሏል።